ኦዶይ ተግሬዴ ቸነክሱ እንግዲ ኮመንት ወይ አምብቦይ ወበሩ ረሱል ሰለላሁ ዓለይሂ ወሰለም ጀሃድ ይወጡንታ ተሰሃባ ግዜ ተተከታይ ኹና ግዜ ሶስት በነ አርበት በነ ሁት በነ በነተምናምን በጅሃድ መደር ይክሶኝቸኖባነ ልክ ይሰሮይ የአስር ደቂቃ ምናምን ኤማት ይተርፍኖ ምርያ መሮባ ሰሃባዊ እንም ቶሮ ይብሮዮባ ዮባ ኽኑ ጥርሰሁና ያጸዶ ኸማ ኣቧራሁና ያራግፎ ኸማ የሰሃባ ዩዶ ዮባ ኤቴ ይሰሮይ የባለ ቤተ ኹኔ ቤትንየ ይገቦ ሰዓት ወበሩ መንደርን የኣከባቢን የ ደግሞ አት ተኽኖ አት ወጣት ይረኩ ይባለ የቴን የ ሰፈርን የወበሩ እሽታ ዝካ ሰናነም ቸነነም የምሩ ምናልባት የነ ባረችም በትዝረ ከረከች የነ ባረችም ተሰውነት አለም በወጣች ቢያንስ ሰውነተች ታሳምር ኸማ ቢያንስ የተኮተረችን ወኼ ሁጅር ባንኸረ የጠርቅና ኸማ የቸነቦ ኸማ በተሮ መልእክተኛ ይረኹ ባለ ክስን ምርያመሮባ ቤማ ያወሩ እዩ ሰሃባ ጠቅላላ ተከታ ይኹና የኽኖ ደግሞ ወንዝ እኻ በረፕሪ ይታጠቦ ኸማ ጥርሰኹና ያጸዶ ኸማ ከኽር ቃር የግሬድ ይጠነቀቆባ ከኽር ቃር የደንጃ ይጠነቀቆባ ወበሩ ይና አስተማሪ እንዳ ረሱል ሰለላሁ ለ ወሰለም ወበሩ በኳ ጊዜ ደግሞ በተለይ በኳ ዘበር ኣት ሰብ ሶሻል ሚዲያ ወጣንታ

ተመገበ ብኻዌ ዋኛም ተዝናናኝ ይወጣ ዋና የሂር ወበኸረኽ ይገባ ሰመጠም ይሞት መጨረሻ ወይ ኔሳ መታ የረኽዊ ወይ ገግ መታ የረኽዊ ትዳር ወበር ካብ ትዳር በጥበብ በጠወጪ ትክክል ልክ እንደ ዋናተኛ ቲኸር በጥበብ ባንጠወጪ ግን ቲገወም የሽሪ ውጦት መታ የሽሪ በኽም በቃ አሻሽ ከማኽበርን ይቋሪ ወበሩ

ይና ባለቤት እንዳ ችላ ንብነ በቃ እኳም በሺቲ ቢያዤ ችግር የለመት ሁን የኸሬው አበሩ ነገም በሺቲ ቢያዤ ተነግን ወዳ በሺቲ ሁት ግን ያጥነጥ ነጥብ ይጠብጥ አኸ የሁጅራ ከመድራት በኸረ የጓደኛ ህን ትትወጣ በዛን ሁትም የሜናን ትትወጣ በዛን ሁትም አምስት ከረ ስድስት ከረ ታትቀይር ቀይር ትክስ በኸረ ምናልባት ሀያ ታሜን ከያኸ ትዝረኪ አትችል ግን ቀስ በቀስ ትዳር ወይሞት ያኸ ረፐረና ሁኔታ እሺ። አኸ አንት ከደሮትች አኸ ግጋኸ ቀረቦትች አኸ የግጋኸ ፕሮቶኮል ቀረቦትች አረቦች ምን ተጃለሰ ተዋረሰ ይላሉ። ያንተን ባህሪ ሚስትን ትወርሳለች በአማርኛ ኖቱ በጉራግኛ ያኸ ባህሪ ምሽታኸ ትወስድ ምክንያት መታ ተቾና ሰብ የቾና ሰብ አመር ይወስድ ባሪ የግጋኸ ፕሮቶኮል አጥቅየ በኸረ የግግታን ቅይያ ሁጅር